እንደ አውሮፓውያን አቆጣጠር በ2005 የተቋቋመው የሩሲያ ዓለም አቀፍ ሚዲያ አርቲ ወቅታዊ ጉዳዮችን የሚያቀርብ ዓለም አቀፍ የቴሌቪዥን የዜና አውታር ነው። በአጭር ጊዜ ውስጥ በዓለም ዙሪያ ከአንድ መቶ በሚበልጡ አገሮች ውስጥ ከ900 ሚሊየን በላይ የቴሌቪዥን ተመልካቾችን ማፍራት ችሏል። የሚዲያ ተቋሙ ከፋና ሚዲያ ኮርፖሬሽን ጋር በትብብርም ይሰራል። ከሰሞኑም የአርቲ ባለሙያዎች ለፋና ሚዲያ ኮርፖሬሽን አቻዎቻቸው ልምዳቸውን አካፍለዋል። በአፍሪካ ለመጀመሪያ ጊዜ ተገኝተን ልምዳችንን ያካፍል ነው በኢትዮጵያ በተለይም በፋና ሚዲያ በመሆኑ ደስተኞች ነን። እዚህ ይዘናቸው የመጣ ነው ምርጥ የምንላቸውን የሚዲያችንን ጋዜጠኞችና የካሜራ ባለሙያዎቻችንን ነው። የሚዲያ ተቋሙን አሁን ካለበት ይበልጥ ተመራጭ ለማድረግ የሚቻልባቸው መንገዶች ላይ ያለንን ልምድ አካፍለናል። ስ ል ር ር ጋዜጠኞች ልክ እንደ ብሔራዊ ባንክ የመከላከያ ተቋም ሁሉ ለኢትዮጵያ እንደ ሀገር መቆም እንደ አንድ ምሰሶ ሆነው መታየት ያለባቸው፣ የሚሰሩት የኢትዮጵያን ብሔራዊ ጥቅም ለማስከበር ነው። የኢትዮጵያ ጋዜጠኞች አዳዲስ ቴክኖሎጂና የአቀራረብ መንገዶችን በመከተል መረጃዎችን የሚያቀርቡ ከሆነ ኢትዮጵያን ብቻ ሳይሆን የሚጠቅሙት የብሪክስ አባል ሀገራትንም ጭምር ነው። ኢጵ ብስ ያለንበት ዘመን ሀገራት በመገናኛ ብዙሃኖቻቸው በኩል ድምጻቸውን ለዓለም አጉልተው የሚያሰሙበትና ተጽዕኖ የሚያደርጉበት ነው። አር ቲ ሁለት አስርተ ዓመታትን በዘለቀ ጉዞ የሩሲያን ብሔራዊ ጥቅሞች በማስጠበቅ ዓለም አቀፍ ተጽዕኖ መፍጠር የቻለ ግዙፍ የሚዲያ ተቋም ነው። አንድ ኒውስ ኦርጋናይዜሽን ኢንተርናሽናል ሚዲያ ኦውትሪች ፕሮግራም ዓለም አቀፍ ተደራሽነት ያለው ሚዲያ መፍጠር የሀገርን ገጽታ ለመገንባት ትልቅ አቅም ከመሆን ባሻገር ሀገርን ከጥቃት ለመከላከልም ወሳኝ ነው። ፋና የመንግሥት ፖሊሲዎችን ለዜጎች በቀላሉ በማሳወቅ ብልሹ አሰራርንም በመታገል ላይ የሚሰራቸው ዘገባዎች በሀገራቸው የሚኮሩ ዜጎችን ይፈጥራል፣ የኢትዮጵያንም ጥንካሬ ይጨምራል። አሁን ባለንበት ዓለም ድምጹን ከፍ አድርጎ ማሰማት የማይችል ሀገር ሕልውና አይኖረውም። አር ቲ ከፋና ሚዲያ ኮርፖሬሽን ጋር በሚዲያ ዘርፍ በትብብር መስራቱን ይቀጥላል ያሉት የተቋሙ አመራሮች ትብብራቸው ሁለቱንም ተቋማት ተጠቃሚ እንደሚያደርግም ነግረውናል። አር ቲ ከፋና ጋር ያለው ትብብር በትምህርትና ስልጠና ብቻ የሚወሰን አይደለም። ከዚህ ባሻገር የዜና የዶክመንተሪና ሌሎች የሚዲያ ይዘቶችን በመለዋወጥ እስከ መስራት ድረስ የሚደርስ አጋርነት ነው። እናም የአሁኑ የጋራ የትብብር ግንኙነታችን ጉዞ ጅማሬ ብቻ ነው ብራችን ዘላቂና ፍሬያማ ውጤት ያለው እንደሚሆን ተስፋለን። ምክንያቱም የአጋርነታችን የመጨረሻው ግብ ሚዲያዎቻችንን የበለጠ ትርፋማና ተደማጭ ማድረግ ነው። We want our media to prosper and we want our voices to be heard.